ራሷን ልታጠፋ ነው የሚል ዜና ነው። ተረት ሰማሁ። ተረት ተረት። ራስ ማጥፋት እንዲህ ቀላል የሆነባችሁ ማፍቀርና ትዳር መያዝ ቀላል የሆነባችሁ የሚዲያ ሴቶች እንደው እንዲሁ እንደቀለላችሁ ትኖራላችሁ። በነገራችን ላይ ራሷን የምታጠፋው በአብርሃም እና በሩታ ሰላም መፈጠር ደስ አላላትም አሉ። እንግዲህ አሉ ነው አለችና ራሷ እንድታጠፋ ምናምን ብስትስት። ምን አናደደሽ? ለምንድን ነው ራሱን እንድታጠፊው? አብርሃም ወደ ልጁ እናት ሲገባ ምን አስቀናሽ? ምን አናደደሽ? ሄዶ ልጁን ሲያቅፍ ለምን አየሽ? ትናንትና ነበረ መራቅ የነበረበሽ። ቀረብሽውና፣ ዛሬ ከአጠጋው መራቅ ከበደሽ። ብዙዎች ብዙ ነገር ሲሉሽ በፍጹም አይመለከታችሁም እናንተ እኔን አታቆኝም ብለሽ ገፋሽና፣ ዛሬ ግን ቁርጡ ሰዓት ሲደርስ መውጣት አቃተሽ እና ራስሽን በመደበቅ እና ራስሽን በማጥፋት መፍትሄ አደረግሽ። እኔ መድኃኒት ነው የማቀብለው። እንዲህ ሚዲያ ላይ መጥተው እራሳችን እና ጥፋልን ብለው ለሚሉ ሴቶች መድኃኒት ነው እንዲህ ማቀብላቸው። ግጥም አድርገው የጠጡት አይገርማችሁም? እንዲህ ይቀንሳሉ። ሚዲያ ላይ ከሚርመሰመሱ ሴቶች ይቀንሱልናል። አለበለዚያ እየቀጠሉ ነው የሚሄዱት። አታድኗቸው በማለቃቀስ እና ራስ በማጥፋት እስኪ ማን የትል የባለ ትዳር ወንድ እንደሚወሰድ እናያለን። ግን ሰላም ናችሁላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። ስራ፣ ጤና፣ ኑሮ ሁሏም አከብሮ ከብሮ ይስፋ። ለመድኃኒዓለም እንኳን አድረሳችሁ የክርስቲያንና እምነት ተከታዮች። በመጀመሪያ ግን እውነት ለመናገር ሰሞኑን ጀምሮ ያው በውስጥ ማዘን ይሻላል እንጂ በመጮህ በፊት በጣም ነበር፣ ቲክታክ ላይ የምጮህ ማለት ነው እንደዚህ በሚገደሉ ሰዎች በሚ በቃ ብዙ ነገር ሚዲያ ላይ በሀገራችን ሁኔታ በምናየው ሰው በጣም ነበር ምጮ በጣም ነበር ማብደው ማለት ነው። ግን ጮኬ አብጄ፣ ግን መልስ ያገኘንለት ምንም ነገር የለም ጮኸን አብደን ማለት ነው። ለዛ በቃ ስለደከመኝ ምንም ነገር አላለ ማለት ወስኛለን በቃ። ለሞቱት እየገባው ነፍስ ይማር፣ ፈጣሪ ነፍሳችሁን በገነት ያኑረው፣ ለቤተሰቦቻችሁ መጽናናትን ይስጣችሁ ከማለት ውጭ እንደዚህ ነው እንደዚህ ነው ምናምን ብዬ በቦታው ላይ በሆን እኔም እንደምገደል ስለማቀው፣ ፈጣሪ ለገዳዮችም ቀልብ ይስጣቸው፣ ለሟቾችም መጽናናትን ይስጣቸው ማለት ብቻ ነው የምፈልገው ማለት ነው። እና በጣም የሚያሳዝነው በሀገራችን ላይ እየሆነ ያለው ነገር እንግዲህ እግዚአብሔር ለዛች ምድር አንድ የሆነ መላ ፈጥሮን ካላስተካከለልን በስተቀረ ከባድ ነው። ተራ በተራ ማለቃችን ነው እና ምን ለማለት ነው? ውብዬ፣ የውብዬ ጀሌዎች ውብዬም ራስሽ ለምንድንነው ነገሩ እንዲራዘም የምታደርጊው በቃ ባልሽም ተናገረም አልተናገርም? እስከሚያንቀሽ አንቆ እስኪገልሽ ድረስ አትጠብቂ። በቃ እሱ ላይ ያለው መተት አደገኛ መተት ነው። እንትናን እጁን እንዲገትሮ ነው ያስቀረው እውነት ከሆነ ማለት ነው፣ ገትሮ ነው ያስቀረው። ስለዚህ ሰው እንደዚህ አይነትን ሰው ዝም ብላችሁ ከምትጋተቱ ድራማችሁን ከምታረዝሙ ምን ከምትሉ ይዛችሁ ጸበል እንዴ ጸበል የሚወስድ ጓደኛ የለም። ጸበል የሚወስድ ዘመድ የለም። ፀበል የሚወስድ የንስሓ አባት የለም። የሃይማኖት አባት በዙሪያችሁ የሉም። መጥተው የሚረጫችሁ መጥተው እሱን በመስማም ብለ አማትው ከላዩ ላይ ያለውን ነገር የሚያርቁለት። ዝንብላችሁም ድራማችሁ ማርዘም ያቺ ዝንባችሁን ቆሻሻችሁን ምንድን ያለችው? ቆሻሻ ዝንቦችን ሰብስብና፣ የዘውጣ የሞተሬ ሳይዞ የሚሄደው ዝንብ ነው ያለችው። ብቻ ሆነ ንግግር ግን በዛ ላይ በጣም ነበር ያሳቀኝ። ማለት ቆሻሾች፣ አትስደቢያቸው አትስደቢያቸው ብሎ እዚህ ላይ ሲጥና ያደረጋት ማለት ነው። እሱ እኮ ወዱ አይደለም። ሴቶቹ ግን በዚህ ደረጃ ሚስጥር ካለሽ አቃዎች የምን ማራዘም ነው ጊዜ ሆን እሱ እንዲህ ስላለ እሱ እንዲህ ስላለ ካረገሽለት አድርግያለሁ በቃ ቁርጡ ንገሪያት፣ እራሷን እንድትገላገል ሌብነትም አሰማርተሽ አሰርተሽው ከሆነ ወንጀልም አሰርተሽው ከሆነ የማይፈልግበት ህይወቱ ከተሽው ከሆነ በቃ ተናገሪ። ምን ማራዘም ነው? የምን መለጠጥ ነው ድራማችሁ? እና የውብዬ ንግግር እዚህ ጋር ምንድን ነው የተመቸኝ፣ ዝምባሙች ዝንቦችን ሰብስብና ይዘውታል ቆሻሾች አለች። ቆሻሾች፣ እውነት ነው ሙቤ። የራስ ቆሻሻ ደግሞ ሰው ቆሻሻ ብለት ሰልባለ። አንቺን ቆሻሻ ነ ሰው ቆሻሻ አድለችል። ንጹህ ሴት ናት በቤቷ ስብስብ ብላይ ተቀመጠች። ቆሻሾች ከአንተ ጀምሮ እስከ ሴቶቹ እስከ ጀኔዎቻችሁ ናችሁ። ቆሻሾች የቆሻሻችሁ ወደ ራሳችሁ መመለስ የማይችሉት አንተንም አንድ ቀን ሲጣጉ ይገላል፣ ከስሩ ካልሄድክ በስተቀረ ማለት ነው። ላዩ ላይ ያለው አደገኛ አንተ አደገኛ መተት ይቺን ቲጂ የምትባለው አቤት ነው። ኢትዮጵያ ቢሆን እሷ ልጅ ወይኔ የማደርጋት እሷን ብቻ አለም ናይን። በእራሱ ወስጄ ጸበል ቦታ እንዲቀመጥ የአባቶችን ይዤ ይጂ ጊዜ ማራዘም ማላጠጥ ነገር አያስፈልገውም። በቃ ወዶ ካልሆነ ወዶ ያልሆነ በዚህ ምክንያት ከሆነ ብድግ አድርጎ ይዞ መሄድ የምን ማራዘም። እቺን ቲጂ ተብዬ አንቺ ነው ይቺን ሴቷን ወደ ከርቸሌ ወደ ከርቸሌ ወደ ህግ ቦታ ህግ የማይፈታው ነገር የለም። ህግ ቦታ ዚ ህግ ካለ ሀገሪቷ ላይ ማለት ነው። መቼም ህግ አለ ብለን እየወጣ የሚገባው ሰው እንደነዚህ አይነት ዘርዛኖች ደግሞ ህግ የላቸውም። ህግ ማለት ፖሊስ ህግ ነው። ደግሞ ህግማ ድሮስ ህግ የት አላቸው? ህግ ቢኖራቸውማ መቼን ዘላዘሉ ነበር ካገኙት ወንድ ጋራ እና አቶ ዳኒ ጋር እንግባና፣ ዳኒ ምን አለ ዛሬ? ምን አለች እርጉዟ? ምን አለች እርጉዝ ስለሆነች ነው ተዋት፣ ሆርሞኑ ስለሚቀያየርባት ነው። አቤት የእርግዝና ባህሪ የእርግዝና ጠዋት የእርግዝና ምንም ነገር የለባትም አሁን ደግሞ አስወረድኩት ብላ ነገር ደግሞ ልመጣ ልመጣኮ ነው አስወረድኩት ልጄ ምናምን ለልጄ አሰረድ ኩልት ደና ቁማር ነው እየተቀጠቀጠችበ ያለችው። ያው ፍቅራለኝ ብላ ወስዳችሁ ስራ አላስመረመራችሁት ምን ምታቁት ነገር የለም። ትሁን አትሁን፣ ራሷ ግን ባለቤቷ ነች። እርጉዝ ነኝ ብለ ቁማር እየተጫወተችባችሁ ያለችው ማለት ነው። ወይ ልጅህን ወይ ጽጉን ምረጥ አላለችው ትላንትና። እሱ መምረጥ አልችልም አንቺን ታስፈልግኛለሽ፣ አንቺን ታስፈልግኛለሽ አለ። ዛሬ ደግሞ እቺኛ ከነከናት ከነከናት እና አንዱ ለቀን ጠፉና መጣችና ወይ ልጅህን ምረጥ ወይ ጽጉን ምረጥ አለች። እሱ አንድ የሚመርጠውን መርጧል። በቃ አንቺ ጋር ልጅ አለኝ ብሏል። በቃ ልጅ አለኝ። ዛሬ ነው የማትፈለጊበት ቦታ ላይ መገኘትሽን ያወቅሽው። የማልፈለግበት ቦታ ላይ መገኘቴን ያወቅኩት ዛሬ ነው አላለችም? ቆየሽ የማትፈለጊበት ቦታ ላይ ከተቀመጥሽ ማለት ነው እግርሽን አንስተሽ የሰጠሽ ጊዜ ነው የማትፈለጊ መሆንሽን ማወቅ የነበረብሽ። ልቡ ምኑም ሳይፈልግ አንቺ ጋር እንደመጣ በእልህ በንዴት ፕሮሚስ እንዳደረገልሽ ባለ ሚስት ፕሮሚስ እኮ ነው ያደረጋልሽ እንጂ እኮ የጋብቻ ቀለበት አድረሜ አይደለም ያደረጋልሽ። ፕሮሚሱም ደግሞ በጽጉ ንዴት ነው እንጂ ፕሮሚስ ቀለበቱ የጽጉ ነበር። ሳትፈለጊ እዛ ቦታ ላይ ድንገት እቺ ቁንቡር ሴትዮ ይዛሽ መጣች። አገናኘች ዛሬ መውጫው፣ ራሷን ግራ ገባት ማለት ነው። ትናንትና እና ስትመጪ እንዲህ ያልነበርሽ እንዲህ ነበርሽ ባንዴ እንዲህ አቤት ሆርሞኑ ላይ ያለ ያለ ሆርሞን ነው የሚቀያይራት። እርግዝና ነው እንደሚያደርጋት እሺ። አርግዘና ላይ ገና ገና ምኑ ሳይታወቅ ማለት ነው። በዚህ አይነት ከሶስት ወር በኋላ ከሆነ ጭንቅላታችሁ ላይ ፖፖ ካላረጋችሁልኝ ነው የምትለው። ገና ገና ወር ሁለት ወር እንኳን በሆነ እንደዚህ የሆነችው ማለት ነው። እናውቃለን እኮ እርግዘን፣ እናውቃለን እኮ አይተነዋል። እርግዝና ማቅለሽ ለሽ፣ ብዙ ነገር ማመነጫጨቅ፣ የፈለጋችሁትን ነገር የምታደርጉበት ጊዜ ምን ላይ እንደሆነ እናውቀዋለን። ሳታረግዞ እርጉዝነን እያላችሁ በድራማ ስም እየመጣችሁ ወንዶቹን ልታስነቅሏችሁ ትደርሳላችሁ። እንዴት ጽጎ አላረገዘችም? ስለማትፈልገው ይሆን እንዳን ያላረገዘችው። አንቺ እንዴት ወዲያው አረገሽ? እንዴት ወዲያው አረገሽ? መቼም ከአንቺ ጋርም ተኝቷል ከፅጌ ጋርም ተኝቷል አ። ጽጉ እንዴት አላረገዘችለት? ጽጉ አርግዣሎላ፣ ድራማ ስለሰራች። አንቺ አርግዣች ድራማ ልትሰሪ በቃ ነገረች። ወደድሽም ጠላሽም ልጉ ያለው ፅጌ ጋር ነው። ዛሬም ሰማሽ? ፅጉ የትም አትሄጂም አላት። ዛሬም ሰማሽ እሱ ደህና አድርጎ ቁማር እየተጫወተባችሁ ነው። እናንተም ልኩን እየነገራችሁት ነው። ዛሬኛ በኛ ላይ ሆነ፣ ነገ ሌላ ቦታ። ኦፍኮርስ ዳኒ ከመሄድ ወደኋላ አይልም። የሚቅርታሉ ፀጌን እንኳን አገብታት በትዳር አለም ላይ ቢኖር ከመሄድ ወደኋላ አይልም። ምክንያቱም መሄድ የለመደ እሱን ብሎ መሄድ ነው። ያያትን ቂጥና ጡት ካየ መሮጥ መዞር ነው። ይ ላይ ሰክታ በቃ ከኔ በላይ ሰው የለም ብላ ያለች ካየሁ መዞ- መከተል ነው። መግቢያ መውጫዋን ያጣል። ከዛ እንደምንም በዛም በዚህም ብሎ ስልኳን ይጠበላታል። ከዛ ሙጭ ነፍ በቃ የአንድ ቀን ይደበርባታል። ቻው ይላታል። ሚዲያ ላይ እያየናችሁ ያላችሁ ሴቶች እንደዛ ስለሆናችሁ ማለት ነው እንጂ አንቺ መቼም ከምን የው መተሽ ቀለበት ከተደረገ በፊት ከስንተኛ ከሶስት ቀን ከአራት ቀን በኋላ ነው ለአንቺ ቀለበት ያደረገንሽ። ከተገናኛችሁ ሚዲያ ላይ ካየንሽ ከሶስት ቀን ከአራት ቀን በኋላ ማለት ነው። ከዛ ፊት አናቅሽም አላየንሽም ከሱ ጋር ከዛ ከምንየው ቀለበት ተደረገልሽ እና ቀለበት ካረገልኝ ማ አብሬው መተኛ አለብኝ ብለሽ ተጋደምሽ ከዛን ደግሞ አረገዝኳልሽ ከዛም ዛሬ ደግሞ ከልጅክና ከጥጉ ምረጣሽ ነገ ደግሞ አስወረድኩትኝ ብለሽ ትመጪና ታሳብጇዋለሽ ማለት ነው እንዲ የሆናችሁ ድራማችሁን ታረዝሙታላችሁ ይቀጥላል እናቴ በነገራችን ላይ አንዳንድ በጣም የምታበረታቱኝ እህቶች አላችሁ ከልብ ነው የማመሰገነው ለስለምናገር አንዳንድ ደግሞ በጣም ቆሻሾች፣ ንግግር ማያውቁ ሳይሰሙ ቪዲዮን ምን እየተናገርኩ እንዳለው ሳያውቁ ቆሻሻ ኮመንት የሚያስቀምጡት እኔ ቆሻሻ ኮመንት ማየት ለተመልካቾችም ክብር ስለማይመጥን ቆሻሻ ኮመንት ሳይድለት የእኔ ቆንጆ፣ እኔ ዩቲዩብ ላይ ቆሻሻ ኮመንት አያስፈልግም። በአንቺ ኮመንት የሚከፈለኝ ሚሊዮን ብር ለምን አይሆንም? ይቅርብኝ። ምክንያቱም እኔንም አይወክልም ተመልካቾችንም አይወክልም ማለት ነው፣ ንግግሬንም አይወክልም። እኔ የምናገረው ምንን አስመልክቼ ነው? ለምንድን ነው የምናገረው? እንዴት መናገር እንዳለብኝ፣ ማንን መናገር እንዳለብኝ አንቺ አለሽ የምትነግርኝ? በደንብ ነው አውቄ። ሕፃን አይደለሁም እንዳንቺ አውቄ። ሴቱኝ ወንድ አይዶ ሲጀመር ራሱ አላቅም ማለት ነው። ስም በሌለሽ እና እንትን በሌለሽ ፕሮፋይል በሌለሽ ኮመንት እየመጣሽ የምትኮምችኝ ማለት ነው። አጠፋሻል ነው እና በተረፈ በርቺ። እንደነዚህ አይነቶችን ማጥፋት ነው ምናምን ብላችሁ የምትሉኝ አመሰግናለሁ። ግድ ነው ትውልድ እስካለን ድረስ ለትውልዶቻችን ማሰብ ግድ አለብን። ልጆች እስካሉን ድረስ፣ ነገ ልጅ እስከምትወሉ ድረስ ልጆቻችሁ እንደዚህን እያየ እንዴት ነው የምኖር ነው ብላችሁ እንዳትሉ፣ የተሰለጠነ የተማረ የገባው ትውልድ እንዲመጣ እኛ እንጮኋለን እና ይህን ነው ማለት የምፈልገው። በተረፈ በዚሁ ቀጥሉበት እናንተም ስሙ፣ እኛ የምንሰራለን እናንተም ድራማቹ ይራዘም እኛ ምንራዝ ማለት ነው። በለናች ላይ ሃይሚ ነገር ማብረድ አታውቂም እንዴ? ነገር አብረጅ። እስኪ ባንቺ የተነሳ እዛ ወንዶቹ ያኛውም አብጃለኝ ሃይሚ። እኔ የሰው ፍቅረኛ ላይ የሚንጠለጠሉ ወንዶች፣ የሰው ትዳር ላይ የሚንጠለጠሉ ሴቶች እንደ ዘጉኝ፣ የዘጋኝ ሰው የለም በቃ እንደዘጉኝ ማለት ነው። ዝግት ነው ያቅለሸለፍኝ። በቃ እኔ የነ ጽጉን ጓጉቼ ነው የምጠብቀው በአሁኑ ሰዓት ላይ ለምንድነው ጽጉ በጣም ስለምትመቸኝ በጣም ስለምወዳት በቃ ብድ ብድ ቀውጥ ቀውጥ ስለምትለው ማለት ነው በጣም ስለምትወደ የጽጉን በጉጉስ ነው የምጠብቃት ማለት ነው ንግግር ስታቅ መልስ ስታቅ ንዴት ስታቅ ሳቅ ስታቅ ቀልድ ስታቅ በቃ ዳኒ እንጂ የቆመረባት እሷ አለችም፣ የቆመረችበት በቃ ጊዜው አይደለም ብላ አለችው እንጂ አልፈልግህም ብላ አላለችው። እሱ ግን ወንድ ነው፣ መታገስ አቃተውና በለ የማይሆን ውስጥ ገባና ዛሬ እሷን ሁሌ ይወቅሳታል፣ እራሱ ንጹህ አድርጎ ማለት ነው። ለማንኛውም ይበቃኛል፣ እናመሰግናለኝ። ዛሬ ኪች እነኚህ ያለሁትኝ፣ ሰላም እደሩልኝ።